ተቃራኒ የህልውና አደጋ ከመከላከል ትግል ጋር የተያዙ የተመጠኑ የግል ምልከታዎች አንዳርጋቸው ጽጌ እንደጻፈ የአማራ ሕዝብ የሚገኝበት ሀገረ ኢትዮጵያ አገር ኢትዮጵያ የምትገኝበት ቀጠና ከየትኛውም አካባቢ የበለጠ የተወሳሰቡ ዘርፈ ብዙ የሆኑ ችግሮች ያሉበት ነው። በዛ ላይ እየተወሳሰበ የመጣው የቅርብና የሩቅ መንግስታትና ሀገራት እንዲሁም የዓለም አቀፍ ኩባንያዎች የጂኦፖለቲካዊና ኢኮኖሚያዊ ፍላጎት የቀጠናውን ችግር በማባባስ የሚጫወተው ሚና አለ። ሰላም፣ ጤና ይስጥልን ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች የአማራን የህልውና አደጋ ከመከላከል ትግል ጋር የተያያዙ ተመጠኑ የግል ምልክታዎች በሚል ርዕስ በአንዳርጋቸው ጽጌ የተከተበውን ጽሁፍ እንዲያዘጋጅላቸዋል። ቻናላችንን ሰብስክራይብ በማድረግ የዶር ምልክቷን በመጫንና መረጃውም ለብዙዎች እንዲዳርስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። እንደተለመደው የኢትዮጵያ ሕዝብ በተለይ ደግሞ የአማራ ሕዝብ ደሃ እንጂ ደደብ አይደለም በሚል የሕዝብ መተማመን ላይ ቆሜ እውነትን በድፍረት መጻፍ ግድ ሆኖ አግኝቼዋለሁ። በበኩሌ የዚህን ጽሁፍ ጉዳይ በአማሮችና በአማራ ወዳጆች መካከል ለሚደረግ ውይይት በሚል ያጠርኩት ከማንም ለሚነሳ ማናቸውም ጥያቄ ወይም አስተያየት ምላሹን መስጠት ወይም ሀሳቡን ማስተናገድ ከባድ ስለሆነ አይደለም ያለንበት አዋካቢና አሰቃቂ ሁኔታ የሚያቀናጣ የትኩረትና የጊዜ የተትረፈረፉ እድሎች ስለማይሰጠን ብቻ ነው። የሚገርመውና አሁንም የታሪክ የግል ህይወት ምጸት ይመስል ቀደም ብዬ በጠቀስ ቋት መጣጥፍ ላይ የዛሬ 32 ዓመት የአማራ ህዝብ ወከባ ውስጥ መሆኑን፣ በፍጥነት መንቀሳቀስ እንዳለብን የሚገልጹ ቃላቶችን መጠቀሜ ራሴን አስገርሞኛል። ያቺ ትንሽ መጣጥፍ እዛው ገጽ አምስት ላይ የአማራ ህዝብ ራሱን በፍጥነት ማዘጋጀት ካልቻለ ይህ ህዝብ በሚሊዮኖች በረሃብ የሚረግፉበት በሚሊዮኖች የሚሰደዱበት እንደ ህዝብ ክብሩ ነጻነቱና ህልውናው ከማይጠበቅበት ሁኔታ ውስጥ እንደሚገባ መጠራጠር አይኖርብንም ብላ ነበር። ህልውና የምትለውን ቃል ልብ ብሏት። አሁንም ልክ የዛሬ ሰላሳ ሁለት ዓመቱ የአማራ ህዝብና ከዚህ ህዝብ አብራክ ነው የወጣሁት ብሎ የሚያስመው ትኩረትን ሳይበታትኑ እንደ ሌዘራ ንጣጥሮ ስራን እየለዩ አድምቶ መስራት የሚጠይቅ እጅግ አሳሳቢ የሆነ ዘመን ውስጥ መገኘቱን መረዳት አለበት። በስራ ዓመታት ሁለት አመታት ውስጥ ለአማራው በበጎ መልኩ የተቀየረ ነገር የለም፣ የባሰ እንጂ። በመሆኑም ነው እርባና በሌላቸው መሬት ላይ ያለውን በአማራ ህልውና ያሰፈሰፈውን መዓት በፍጥነት መፍትሄ በመስጠት አስተዋጽኦ በሌላቸው የትኛዎቹም አጀንዳዎች ላይ ማንኛውም ህልውና አደጋ ላይ ወድቋል ብሎ የሚያምን አማራ መጠመድ የለበትም። ስም የብለው በጉንጭና ብዕር አልፋ ምንልሶች የሚጠፋ ጊዜ ሊኖረንም አይገባም። የአማራ የለውን አደጋ እንዲህ በቀላሉ በዋዛ ፈዛዛ የሚቃለል እንዳልሆነ መታወቅ አለበት። አማራን ስትራቴጂካዊ ጠላታቸው አድርገው የሚያዩ አለም አቀፍ ቀጣናዊና ሀገራዊ አካላት አሉ። እነዚህ አካላት ከፍተኛ ሀብት፣ ወታደራዊ ጉልበት፣ ስነ ልቦናዊ ዝግጅት አላቸው። የአማራ ህዝብ ትግል ይመለከተኛል የሚል ማንኛውም አካል እነዚህ አካላት እነማን ናቸው የሚለውን ጠንቅቆ ማወቅ ይኖርበታል። ማወቅ ማለት ግን በሚዲያ የምናገር ወይም ጽሁፍ ጽፎ ማሰራጨት የሚችልበት አጋጣሚ በተፈጠረ ቁጥር ነጋ ጠባ የአማራ ጠላቶች እነዚህ ናቸው ናቸው እያሉ ማንቧረቅ ማለት አይደለም። አሁን የአማራ ህዝብ የሚገኝበትን የለውን አደጋና የመከላከል አቅሙ ደረጃ በቅድሚያ አንድና አንድ ነገር ላይ ብቻ እንዲያተኩር ያስገድደዋል። የሀገሪቱን ታንክና ባንክ ተቆጣጥሮ በአማራ ህዝብ ላይ ከዚህ ዘመን በፊት ታይቶ በማይታወቅ ደረጃ የዘር ፍጅት እያደረሰበት ካለው የአብይ አህመድ አገዛዝ በላይ የአማራ ጠላት የለውም። ከዚህ ጸረ አማራ አገዛዝ ጋር ለወዳቸው አድረው በተላላኪነት ከሚያገለግሉ የአማራ ክልል ከፍተኛ ባለስልጣናትና የአብይ አደግዳጊ ባንዳ ምሁራን በላይ ጠላት የለውም። በትግል ወቅት የጠላትንም ሆነ የወዳጅነት ደረጃዎች መታወቅ አለባቸው። ሁለት እግር አለኝ ብሎ ሁለት ዛፍ እንደማይወጣ ሁሉ የተወሰነ ሰራዊት አለኝ ተብሎ ከዋናው ጠላት እኩል ሊወዳደሩ ከማይችሉ ጉልበት ሲደረጅ ልዩነትን በውይይት ወይም በድርድር መፍታት ከሚችሉ መለስተኛና አነስተኛ ጥላቶች ጋር ሁሉ ኑግጠሙኝ የሚል መልእክት ማስተላለፍ አደገኛ እንደሆነ መታወቅ አለበት። አማራዊ የራሱን የቤት ስራ ሳይሰራ ራሱን ከህልውና አደጋ መከላከል የሚያስችል ጥርት ያለ ሁሉንም አማራ የሚገዛ ርዕዮተ ዓለምና ማንም ጉልበተኛ አደም ማስገዛት የሚያስችል አንድ ወጥ ወታደራዊ ቁመና ሳይላበስ በቀጥታ ከህልውናው ትግል ጋር ግንኙነት በሌላቸው የሀገራት የቀጠናው የአፍሪካ ሰዎችና የዓለም ጉዳዮች ላይ የሚጨነቅበት ምንም አይነት አመክንዮ ማቅረብ አይችልም። አማራው በኢትዮጵያ በገጠናው በዓለም ጉዳዮች ላይ መሳተፍ የሚችለው ህልውናውን ማረጋገጥ የሚያስችል ዋስትና በጁ ሲገባ ነው። አሁን አማራው ያለበት ሁኔታ ይህን ዋስትና ከማግኘት እጅግ የራቀ ነው። የአማራ ህዝብ ህሉና ትግል ጥንካሬውን እድገቱን ግምት ውስጥ ያላስገባ ፋይዳ ቢስ ከሆነ የትኛውም ጊዜን፣ ጉልበትን፣ እውቀትን አባካኝ ከሆነ ማንኛውም አይነት የሀገር ውስጥ ተሳትፎ መታቀብ ይኖርበታል። አማራ ይህን የሚያደርገው እንደ ሌሎች የሀገራችን አክራሪ ብሄርተኞች በጥላቻ ላይ የተገነባ ሌሎች በኢትዮጵያ ውስጥ የሚገኙ ማህበረሰቦችን መ መቅረብ ስለማይፈልግ ወይም ኢትዮጵያ በምትባል ሀገር በትንትኗ ቢወጣ ደንታ ስለሌለው አይደለም። ከሀገረ ኢትዮጵያ ጋር ጠብ ስላሉ እንዳልሆነ መታወቅ አለበት። ይህን ሀቅ እያወቁ አማራ ዝንጀሮ መጀመሪያ መቀመጫዬን አለች በሚል ትክክለኛ ብሂል በመመራት እንደ ህዝብ ሊያጠፋው የመጣውን ማንኛውም ጸረ አማራ ኃይል መመከት የቅድሚያ ተግባሩ ስላደረገ አማራ ስለሌሎች ኢትዮጵያዊ ወንድምና እህቶቹ ደንታ እንደሌለው እንደ ሌሎች ጽንፈኛ ብሄርተኞች ኢትዮጵያን ለማፍረስ የሚንቀሳቀስ አድርገው ለሚስሉት የትኞቹ ማዕከላት ምላሽ በመስጠት ጊዜውን ማጥፋት በተከላካይነት ስሜት መቆም የለበትም። ይህን አስተያየት በአማራው ላይ መሰንዘር የጀመሩት በምንጅላት ታሪካቸው የባንዳና ያለባቸው ጸረ ኢትዮጵያ ኃይሎች መሆናቸውን መገንዘብ ተገቢ ነው። አማራ ማንነቱን የሚያውቅ በራሱ የሚተማመን በኢትዮጵያ ውስጥ ላሉ የትኞቹ ማህበረሰቦች ሆነ ለኢትዮጵያ ጥላቻ የሌለው ስልጡን ህዝብ ነው። ጽንፈኛ ብሄርተኞች ዘመናትን ያስቆጠረ በህግ በባንክና በታንክ ያሰራጩት የአማራ ጥላቻ በተሰራበት ኢትዮጵያ ዛሬ አብዛኛዎቹ የኢትዮጵያ ማህበረሰቦች የአማራ የህሉና ትጋድሎ መሳካት የነሱ ህሉና ዋስትና እንደሆነ የተረዱበት ሰዓት ላይ መድረሳቸውን አማራው ተገንዝቧል። ይህ ሀቅ አማራ በአማራነቱ ተደራጅቶ የሚያደርገውን ትግል ለማንኳሰስ ለሚፈልጉ የአማራም ሆነ የሌሎች ብሔረሰብ ልሂቃን የአማራ ታጋዮች መልስ መስጠት የሌለባቸው እንደሆነ የሚያሳይ መረጃ ነው። ሙያ በልብ ነው እዚህ ላይ ይሰራል። አማራ ራሱን ሳያድን ኢትዮጵያ እንደማትድና አውቆ ያለምን መሳቀቅ፣ ሙሉ ልባምነት ራሱን ለማዳን ማድረግ የሚገባውን ሁሉ ማድረግ ይገባዋል። አለም የሚያውቀው ሀቅ አማራ ላይ ለዘመናት ተጠናክሮ የቀጠለው የጥላቻ ተድርክትና የማያቋርጥ ጥቃት ምክንያቱ አማራ ሌላ ወንጀል ኖሮበት አይደለም። ኢትዮጵያን እንደ ሀገር ለማስቀጠል በከፍለው ወሳኝ መስዋዕትነት ኢትዮጵያን ለማፍረስ እቅድ የነበራቸውን የውስጥና የውጭ ጠላቶች ህልማቸውን በማምከሩ ነው። የአማራው ህልውና የሚከበርበት ሁኔታ ከመጣ በኢትዮጵያ ልያንዣበበው የህልውና አደጋ የሚያበቃለት መሆኑን መጠራጠር አያስፈልግም። ጻይ ሞቀዋቅ ዛሬ ኢትዮጵያ ለምትገኝበት ትልቅ ምስቅልቅል ዋናው ምክንያት ከዚህ ምስቅልቅል በዋነኛነት ሊታደጋት ይችል የነበረው የአማራ ህዝብና ልሂቅ ጸረ ኢትዮጵያና ጸረ አማራ ኃይሎች በሰሩት የሚያስገርም የፖለቲካ ሰርጀሪ በሀገሪቱ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ወታደራዊና ዲፕሎማሲያዊ ህይወት ውስጥ ሚና እንዳይኖረው መደረጉ ነው። ሁለንተናዊ አቅሙ እንዲቀጭጭ የተሰረበት በመሆኑ ነው። በዚህ ልዩ የፖለቲካ ቀዶ ጥገና አማራው እንኳን ለሀገር ለራሱ መቆም እንዳይችል ማድረጋቸው ነው። ትልቁ ጥያቄ እንደ ህዝብ እንዲቀጭጭ የተደረገ ህዝብ እንደ ህዝብ ወደ ትንሳኤ የሚወስደው ትክክለኛና ፈጣን መንገድ የትኛው እንደሆነ መለየት ነው። አሁን ይህ መንገድ ዘረኞች ባንክና የባንኩን ተቆጣጥረው ባለፉት 35 ዓመታት ለሀገራዊ የፖለቲካ አደረጃጀትና እንቅስቃሴ ግጥም አድርገው የዘጉትን የፖለቲካ ምህዳር እንዳልተዘጋ ያስመሰሉ፣ ዛሬም እርባና የሌላቸውን ሀገራዊ ፓርቲዎች እናጠናክር ወይም እንደ አዲስ እንፍጠር የሚል ጥሪ ማድመጥ ነው። እስከ ዛሬ ሲደረግ እንደነበረው በስም ኢትዮጵያዊ በአባላት ይዞታቸው በአማራ የተሞሉ ድርጅቶች እየፈጠሩ በየትኛውም ክልል እንደ ልብ ተንቀሳቅሶ አባል መመልመል ቢሮ መክፈት በማይቻልበት ሁኔታ መባዘን ነው መፍትሄው። የአካሄድ ከወያኔ ዘመን ጀምሮ በአማራ ህዝብ ላይ የተፈጸመውን ግፍ ማስቆም ያልቻለ አካሄድ ነው። ከወያኔ ስልጣን መገደል በኋላ በመጣውና ከወያኔ ዘመን የባሰውን እጅግ አሰቃቂ የአማራ ህዝብ ፍጅት፣ መፈናቀል፣ በገፍ መታሰር፣ መዋረድ ማስቀረት ያልቻለ ነው። ዛሬ የአማራ ጸራ ሰዓትና አረጋውያን በድሮን እንዳይጨፈጨፉ ማድረግ ችሏል። እነዚህ ሀገራዊ ድርጅቶች መግለጫ ከማውጣት አልፎ ለአማራው መንፈየዱ እንደ ኢዜማ አይነቶቹ በአማራ ህዝብ ደምና አጥንት ላይ ህልውናቸውን የመሰረቱ የፖለቲካ ድርጅቶች ከአብይ አገዛዝ ጋር ተደምረው አማራን የሚጨፈጭፍ ህግ አብይ ሲያወጣ የድጋፍ ድምፃቸውን አልሰጡም ወይ? ዘመኑ የሚጠይቀው አካሄድ ማንኛውም አማራ በተለይ እንደ ኢዜማ ከመሰሉ በአማራ እልቂት ከኦሮሞ ብልጽግና እኩል ተጠያቂ የሆኑ መሪዎች ካሉት ድርጅት መልቀቅ የአማራን ትግል በአማራነቱ ተቀላቅሎ ማገዝ ነው። በሌሎች ሀገራዊ ድርጅቶች ውስጥ የሚንቀሳቀሱ አማሮች ሆድ ሲያውቅ ዶሮ ማታ የሚለውን የአማራ ተረት ልብ ሊሉ ይገባል። ሰልፋቸውን ከአማራው የህልውና ትግል ጋር ማሳመር ብቻ ነው የሀገራዊ ፖለቲካ ህልማቸውን ማሳካት የሚችሉት። በኢትዮጵያ ውስጥ ማንም ዜጋ እንዳሻው እንዳይደራጅ በዘረኞች የተዘጋውን የፖለቲካ መዳ መክፈት የሚችለው አማራዊ የህልውናውን አደጋ ለመቀልበስ በሚያደርገው ትግል ብቻ ነው። ሌላ አማራጭ የለም። የዚህ ትግል አደረጃጀት ለመንቃት፣ ለመደራጀት፣ ለመታጠቅ ምቹና ፈጣን ድል የሚሰጠው አማራዊ አደረጃጀት ብቻ ነው። ፖለቲካ የሚሆኑ ነገሮች ጥበብ ነው የሚባል ከብዙ የፖለቲካ ተሞክሮች ላይ ተመስርቶ የተቀመጠውን አባባል የሚረዳ ማንኛውም አማራ ትክክለኛው አማራጭ በአማራነት መደራጀት እንደሆነ ሊስተው አይገባም። ይህ ሀቅ ነው የአማራን የህልውና ትግል ሀገር አፍራሽ ዘረኝነትን አባባሽ አድርገው የሚያዩ አካላት ከተሳሳት አመለካከታቸው ታርመው አማራ ለህልውና መከበር የሚያደርገውን ትግል በሙሉ ልባቸው እንዲደግፉት ግዴታ የሚጭንባቸው ይህን ሀቅ በተለይ ለአማራው ከዛም ለኢትዮጵያ እናስባለን የሚሉ ሌሎች ዜጎችም ሊያጤኑት ይገባል ሲል ፖለቲከኛው አንዳርጋቸው ጽጌ መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች በአቶ አንዳርጋቸው ጽጌ የተከተበውን የመጀመሪያውን ክፍል እንዲያዘጋጅተላቸዋል። ቀጣዩን ክፍል በሚቀጥለው መሰናዷችን ይዘንላችሁ እንቀርባለን። እስከዛው ድረስ በቸር ቆዩ ነው